በስማ አብ ወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሊቀ ጳጳስ አባ ዮሐንስ ግንቦት ሃያ ሰባት ለአባቶች ሊቃነ ጳጳሳት 30ኛ የሆነ የእስክንድርያ ሀገር ሊቀ ጳጳስ አባ ዮሐንስ አረፈ። ይህም ቅዱስ ደግ የተማረም ነበር። ከልጅነቱ ጀምሮ በገድል ተጠምዶ የሚኖር ነበር። ከዚህም በኋላ በዋሻ ውስጥ ራሱን እስረኛ አደረገ። የትሩፋቱና የዕውቀቱም ዜና በተሰማ ጊዜ በእስክንድርያ ሀገር ላይ ይዘው እንዲቀባብስና ሹሙት። ብዙ ድርሳናትንም ደረሰ እግዚአብሔርን በዘመኑ የቤተ ክርስቲያን ስልጣንን አጸና። ይህም አባት በተሾመበት ወራት ደግ ምእመን አንስጣስዮስ የሚባል ንጉስ ነበር። በአንጾኪያ የከበረ አባት አባ ሳዊሮስ ወደ አባ ዮሐንስ ስለ ቀናች ሃይማኖት እንዲብሩ በመልእክቱ ውስጥ ጻፈ። ለጌታችን ኢየሱስ ክርስቶስ ከተዋህዶ በኋላ እንደ አባቶቻችን እንደ አባ ድሜጥሮስና እንደ አባ ዲዮስቆሮስነት ያለ መቀላቀል ያለ መለወጥ ያለ መለየትና ያለ መጨመር አንዲት ባህሪ አለችው። አባ ዮሐንስም መልእክቱን ተቀብለው። ኤጲስቆጶሳትንም ሁሉ ተለያይተው የነበሩ ሕዋሳትንም ተመልሰው አንድ ስለ ሆኑ የክብር ባለቤት ጌታችን ኢየሱስ ክርስቶስ አመሰገኑት። ከዚህ በኋላ ለመልእክቱ መልስ አባ ዮሐንስ ለአባ ሳዊሎስ እንዲህ ብሎ ጻፈለት። ይኸውም ስለ መለኮትና ትስብት የአንድ ባሕርይ ህልውና ስለ ወልደ እግዚአብሔር ያለመለያየት ያለመቀላቀልና ያለመለወጥ ሁለት አይደለ የሰውን ባህሪ ከመለኮት ባህሪ ጋር አንድ አድርጎ በመዋሃድ ሰው ስለመሆኑ ጌታችንም የሚከፋፍሉትን ወይም ተጨመረበት የሚሉት ወይም ስለ እኛ መከራ ተቀብሎ ተሰቅሎ የሞተው እሩቅ ብእስ ነው የሚሉትን በመለኮቱ ባህሪ መከራ ተቀበረ የሚሉትን አወገዘ። የቀናች ሃይማኖት ይህች ናት። እግዚአብሔር ከእኛ በነሳው ስጋ ስለ እኛ መከራን እንደተቀበለ እናውቃለን። ይህችንም የሚጓዝባት የማይሳሳትባትና የማይደናቀፍባት የሕይወት መንገድ ናት አለ። አባ ሳዊሮስም ይችን የአባ ዮሐንስ መልእክት በአነበባት ጊዜ በመልካም አቀባበል ተቀበላት። በአንጾኪ ሀገርም ሰበከባት ስረቀናች ሃይማኖት በመካከላቸው ሰላም ፍቅርና ስምምነትም ሆነ። ይህም አባት ሕዝቡን እያስተማረ 11 ዓመት ኖሮ ከዚህ ዓለም በሰላም አረፈ። ለእግዚአብሔር ምስጋና ይሆን። እኛንም በቅዱሳኑ ጸሎት ይማረን። በረከታቸውም ከእኛ ጋር ትኑር ለዘላለም።